ስለዚህ ያ የሰላም ቢሆንማ አይደበቀኝም። ሰላም ይለኛል።

ቶሎ መጣልሽ። በጊዜ መጥተልሻል። አልመጣም አይደል? ቤንዚን ብሎ ወረፋ በዝቷል። በጣም ወረፋ እንዳለ ቅድሚያ የሚሰጠው ለመንግስት ሰራተኛ ለባለስልጣኖች ነው ብሎ ቶሎ አልመጣም። እንደው ትናንትና ሮብ ነበር ቀኑ ቤንዚን ወረፋ አይቷሉ፣ ባይኔ በብረቱ። ይሄ ለምን እዛው ላይ የሚጠጡትን ነገር አንተሽ ለምን አጓላልሽ? ማን በቃ አላልኩም። ምክንያቱም ከአንድም ሶስት ይሄ ስላየሁት በአራተኛው አንቺ ጋር መጣሁ። ለምን ሁሌ አንቺን እየሸጎደ ሄዳ ጠይቁ። ለምን አጠይቁ ግን፣ አንቺ በቃ ጓ ስለምትይ በቃ እኔ እንትን ይለኛል። ተረጋግተሽ ሀሳብ የሚል እኮ ችግሩ። ግን ምን እንደሆነ ለሱ ሳታስ ነቂ ሄደሽ መከታተል ነው ያለብሽ። ማን ገብርኤል? አዎ፣ እኔ አዎ፣ እኔ አዎ፣ ተከታተል እና

ገብሬ ትናንትና ቤንዚል ወረፋ ነበር። አዎ፣ ምንድነው? የት ነው ቤንዚል ወረፋ ነበር? ቆይ ስንት ሰው ከፊትህ ነበር? ስንት ሰው ከፊትህ ነበር? አንቺ ነበር? ስንት ሰው ብዙ ነበረ። ይቀላል፣ ይሄዳል። በሰዓት መሰለኝ የትም ቦታ ቀጥ

አልወሰደኝም። ከዛ ስመጣ ደሞ እሁን ችክድ ያለ ጭራሽ ዱቄት ገዝተና ስትባል ዱቄትም ወረፋ በዛበት። አራት ዞር አጋጣሚ። ምንም አይነት አላማ የለኝም። አ አላማ ይኖረኛል ምንም

ወይ ልጆች አድርገው ይሆናል ትላለህ? ሰው ወንድ ነው።